ኢንተርናሽናል ሊበር ጁርጁሌስቴኒል ፖርት ዲን የቀድሞ የሶቪየት ህብረት አባል ሀገር ሞልዶቫ በምስራቃዊ የአውሮፓ ክፍል ትገኛለች። እንደ አውሮፓውያን አቆጣጠር በ1991 ከሶቪየት ህብረት ነፃነቷን ያገኘችው ሀገሪቱ ምጣኔ ሀብቷ በአብዛኛው በግብርና ላይ የተመሰረተ ሲሆን በፈረንጆቹ 2023 የዓለም ባንክ ይፋ ያደረገው መረጃ እንደሚያሳየው 2.4 ሚሊዮን የሚጠጋ ህዝብ አላት። በምዕራብ ከሮማኒያ፣ በሰሜን በምስራቅና በስተ ደቡብ ደግሞ ከዩክሬን ጋር የምትዋሰነው ሀገሪቱ የሶቪየት ህብረት አባል በነበረችበት ወቅት የማዕከላዊው መንግስት ሁሉን የጥቁር ባህር የባህር ዳርቻ ስፍራዎች ለዩክሬን ግዛት በማካለሉ ምክንያት ሀገራቱም ከሶቪየት ህብረት በወጡበት ወቅት ግዛታቸውን እንደያዙ በመቀጠላቸው ሞልዶቫ ወደ ባህር አልባ መሆን ተገደደች። ይህም ወትሮም ከአውሮፓ ሀገራት በምጣኔ ሀብቷ ዝቅተኛ የሆነችውን ሀገር ለተጨማሪ ጫና የዳረጋት ሆነ። አመታትን ከፈጁ ዲፕሎማሲያዊ ውይይቶችና ጥረቶች በኋላም ለዚህ መፍትሄ የሆነ የመሬት ልውውጥ ስምምነት በፈረንጆቹ 1999 ዓ ም በሞልዶቫና ዩክሬን መካከል ተፈጸመ። ወደ ሜዲትራንያን ባህር ከዚያም ወደ አትላንቲክ ውቅያኖስ የሚገናኘው ጥቁር ባህር ካሉት ግዙፍ ገባሩ ወንዞች መካከል አንደኛው የዳኑ ወንዝ አውሮፓ ሁለተኛው ግዙፍ ወንዝ ነው። አስር የአውሮፓ ሀገራትን የሚያቋርጠው የዳኖብ ወንዝ ወደ ጥቁር ባህር ከመግባቱ አስቀድሞ ዩክሬንን ያቋርጣል። በሞልዶቫና ዩክሬን መካከል በተደረሰው የመሬት ልውውጥ ስምምነት አማካኝነት ሞልዶቫ ወደ ጥቁር ባህር የሚያገናኛትን ወደብ በዳኖብ ወንዝ ላይ መገንባት ያስቻላትን አራት መቶ ሀምሳ ሜትር የወንዝ ዳርቻ መሬት ከዩክሬን ለማግኘት ትችላለች። በስፍራው ላይም ጆርጅ ልስት የተሰኘ ዓለም አቀፍ ወደብን በመገንባት ወደ ጥቁር ባህር የምትገናኝበትን በር ባጀች። ዩክሬን በልዋጩ የሞልዶቫ ምስራቃዊ ጠረፍ ላይ የሚገኘውን ፓላንካ የተሰኘ ስፍራ ስልጣን አገኘች። በስፍራው ፈጣን መንገዶችን በመገንባት ደቡባ ዩክሬንን በፈጣን መንገዶች ይበልጥ ማስተሳሰር ቻለች። ዩክሬንም ይህ ስፍራ ለምጣኔ ሀብታዊ ልማቷ በእጅጉ ያሻት ነበር። ወደቡ በለማበት ሰሞን ኢሮኒዮስ በሰራው ዘገባ ያነጋገረው አንድ የወደቡ የሎጂስቲክስ ባለሙያ በወደቡ መገንባት ምክንያት የሀገሪቱ የውጭ ንግድ እንደጨመረና ከፍተኛ መነቃቃት እንደተፈጠረ ጠቅሶ ነበር። የአፕል በተመሳሳይ የወይን ፍሬ ምርቶች ወጪ ንግድ የኮንቴይነሮች ም ቁጥር ጨምሯል ወደ ሩቅ ገበያዎች ማለትም ዩኤስኤ ቻይናና ወደ ሌሎችም ሀገራት የሚላኩ የግብርና ወጪ ንግድ ምርቶች መጠን ላይ ቀጣይነት ያለው ጭማሪ እያስተዋልን ነው የወቅቱ የሞልዶቫ የግብርና ሚኒስትርም አብዛኛው ውጭ ንግድ በአዲሱ ወደብ አማካኝነት እየተጓጓዘ መሆኑን አንስተው ያም በዚያን ወቅት ሀገሪቱ ከሩሲያ ተጥሎባት የነበረውን ማዕቀብ እንድትቋቋም ማስቻሉን አንስተዋል በአዲሱ ወደብ በኩል የሞልዶቫ ምርቶች አሁን ወደ 43 ሀገራት ይላካሉ። አብዛኞቹ የወጪ ንግድ ምርቶች ከዚህ ቀደም በከባድ መኪኖች ተጭነው ድንበሮችን አቋርጠው ወደ ሩሲያ ይገቡ ነበር። የጥራጥሬ፣ ፍራፍሬና የቁም እንስሳት ሁሉ አሁን በአዲሱ ጆርጆሊስቲ ወደብ በኩል እየተላኩ ነው። በሁለቱ ሀገራት መካከል የተደረሰው ይህ ስምምነት ታዲያ ስትራቴጂያዊ ፍላጎቶቻቸውን ያሟላ፣ የጠረፍ አካባቢዎቻቸውን በመሰረተ ልማት ለማዘመን፣ የሰዎችንና የጭነቶችን እንቅስቃሴ ለማቀላጠፍ ረድቷቸዋል። በዓለማችን ላይ ሌሎችም ሀገራት በሁለትዮሽ አንዳንዴም በሶስትዮሽ ስምምነቶች አማካኝነት ወደቦችን ሲጠቀሙ ይስተዋላል። ህንድና ኔፓል፣ ፓኪስታንና አፍጋኒስታን፣ ደቡብ አፍሪካና ሌሴቶ ከእነኝ መካከል ይጠቀሳሉ።